ይሄን ነውር የሚያስተዋውቁት የሚያስተዋወቁት ይቺን ተመልከቷት እንግዲህ። አሁን ይቺን ለመሆን ነው ሰው የሚጥረው። ቲክቶክ አዋርድ ላይ የውስጥ ልብስን ያደረገችው ከዛ በኋላ ጡቷ ይታያል እንትን የለም። ይሄ እኮ በኢትዮጵያ ወንጀለኛ መቅጫ ሕግ ያስቀጣል እኮ በአደባባይ። አሁን የአብይ ዘመኑን እንጂ የግልሙትና ዘመኑን እንጂ ኢትዮጵያ አንገቷን የደፋችበት ዘመን ሆነ እንጂ፣ ይሄ እኮ በኢትዮጵያ ሕግ ያስቀጣል። እርቃንን በአደባባይ መሄድ ያስቀጣል። እዛ አይደለም እዚህ ያስቀጣል፣ አውሮፓ ያስቀጣል፣ አውሮፓ ያስቀጣል። የሰው ልጅ ክቡር ነው፣ ገላው ክቡር ነው። እኛ ደግሞ በባህል በህግ በሃይማኖት ያለን ሰዎች ነን። የምትናገረው እንስማት። ሰላም ኢቫና ሰኢድ ነው ምናምን የሆነ

የምን የፖርኖግራፊ አክተር? የምንድን እንዲህ አይነት ነውር ጌጥ የሆነበት የተዋረድንበት አንገታችን የምንደፋበት። በጣም ታምሪያ ልጅ ትላታለች። እንስማት በጣም

አንዳንድ ሰው እንትን ሊል ይችላል፣ ምንም ተስፋ የለውም። ይህንን የሚሰሙ ፕሮፌሰሮች፣ ይህንን የሚሰሙ ዶክተሮች፣ ይህንን የሚሰሙ ኢንጂነሮች፣ ይህን የሚሰሙ ሰዎች እና የታቀደ ነገር አለ፣ የተሰራ ነገር አለ። ያም ፕሮሞት በማድረግ ትውልድንም ሀገርንም ለመግደል የታሰበ ነገር ውድድር ተብሎ ነው ያየሁት። እና እኔ አሁን ብዙ ሰዎች ዛሬ ሊናደዱብኝ ይችላሉ። እመቤታችንን ገለጣት ማርያም ማርያም ማርያም ብሎ እኮ እመቤታችንን በዋዜማዋ ገለጣት። አዶናይ የሚባለው እንደዚህ እንደዚህ ብሎ ምናምን፣ አደለም፣ ትክክል አደለም፣ ትክክል አደለም። ሱስ ብሏል ያችኛው አላህ ብላለች አለ ሰባኪ ነው እንደ አዶናይ አደለም። ማርያም በእመቤታችን ስም ነውርን አላበረታታም። በእመቤታችን ተጠራች እመቤታችን እንደዚህ ያለች ብዬ ነውርን፣ ኃጢአትን፣ ግልሙትናን አላበረታታም። ኃላፊነት ያለብኝ ሰው ነኝ። መርሃ ግብሬ ፕሮግራሜ በስሜት የሚነዳ አይደለም። በስሜት የሚነዳ አይደለም። የኔ እመቤት ወላዲተ አምላክ፣ የሰማይ መላእክት በምድር ያሉ ቅዱሳን ያለማቋረጥ ያመሰግኗታል፣ የተፈቀደላቸው ሰዎች ያመሰግኗታል። ያመሰግኗታል እመቤታችን በመላእክት አንደበት የምትመሰገናት። ጨከን ማለት አለብን፣ ቆፍጠን ማለት አለብን። ወራዳነት ያለመማር ነውር የሚያስከብርበት ዘመን የደረስ ነው። ትውልድ የሚገድል ፍልስፍና፣ ትውልድ የሚገድል ሀሳብ አቆጥቁጦ ዙፋን ላይ ተቀምጦ ነው ያየሁት መማር የማይፈልጉ ህፃናት አዶናይ መሆን የሚፈልጉ መሰገጥ የሚፈልጉ ነው ያየሁት መሀይምነት ቦታ ክብር ዙፋን አግኝቶ ነው ያየሁት የሰባተኛ ክፍል ተማሪ የሚመራት ሀገር ላይ እኔ ከሞርት ሰርዶ አይብ ቀል ብሎ ደህና ቁርቶችን ዕለቱን ኖረው ዕለቱን የሚሞቱ ስለነገ ነገ ተስፋ የሌላቸው ስለ ነገ ሀሳብ የሌላቸው ሰዎችን የሚያፈራ ነው ያየሁት። የምትናደዱ ልትኖሩ ትችላላችሁ፣ የምትበሽቁ ልትኖሩ ትችላላችሁ። እንደዛ አይደለም መጨከንን ለመናገር ፕሮግራሙ ነጭ ነጫዋል። ፕሮግራሙ ስለ እውነት የሚነገርበት ነው። ፕሮግራሙ ትውልድ የሚድንበት ነው። ደሃ ተበደለ፣ ፍርድ ተጓደለ የሚባልበት ነው። የጠመመ የሚቃናበት ነው። እናት ቤተ ክርስቲያን ያስተማረችኝ፣ ከአበው ከቅዱሳን፣ ከሐዋርያት፣ ከቅዱሳት መጻሕፍት የተማርኩት እኔ ከመንጋው ጋር አብሬ ልነዳ አይደለም፣ አይደለም። ቆም ብላችሁ አስቡ። ቆም ብላችሁ አስቡ። እኔ የትላንትናውን ፕሮግራም ለዛሬ ስራዬ ስል ከፍቼ ነው ያየሁት። ከፍቼ ነው ያየሁት። ከፍቼ ነው ያየሁት። ወራዳነት፣ ውርደት፣ ዘንዶ የተዋወቀበት በህግ የተከለከለው ኢትዮጵያ ውስጥ በህግ የተከለከለ ነው። በኢትዮጵያ አንቀጽ በኢትዮጵያ ህግ መስራት የተከለከለ ነው። የተከለከሉ ጸያፍ ነገሮች ፕሮሞት የተደረጉበት መሐይሞች ከስድስተኛ ክፍል ያቋረጡ ዲቤርሽን አስጨንቆኛል የሚሉ እንደ እንትን የታዩበት እንደ ምልክት፣ እንደ አይከን የታዩበት በኢትዮጵያ ውስጥ ሊያልፍለት የሚችለው ያልተማረ፣ በኢትዮጵያ ውስጥ ሊያልፍለት የሚችለው እናትን የተሳደበ ሴትን የተሳደበ ብልግና ነውርን የተለማመደ ከአራት ወንድ መተኛት ከአራት ወንድ ከአምስት ወንድ መውለድ ዘማዊነት የሚያሸልም መሆኑ የታየበት ነው። እንደ ሀገር የዘቀጥንበት ብልግናችንን ዓለም ይልን ብለን አርባ ዘጠኝ ሺህ ሰው ላይቭ ላይ ቁጭ ብሎ በቲክቶክ የተከታተለበት በመላው ዓለም በአርትስት ቴሌቪዥን አገር ይልን ተብሎ የታየበት የሳይንስ ግኝት ያልሆነ ለማህበረሰብ ፈጠራ እዛ ውስጥ ዶክተር አብይ የሚባል ሰው ብቻ ነው የሚገባው ሽልማቱ የሚገባው ሽልማትም ከተባለ ቴሌግራም ቲክቶክን ተጠቅሞበታል። ከተባለም እሱ ምክንያቱም ሰው ነው የሚያድነው። አይታችሁን፣ ቲክቶኩን ያዩ ሕጻናት የታመሙ ሕጻናት ወላጆቻቸው ይቀርጿቸዋል። ዶክተር አብይ ድረስልኝ ሲሉ ኑ ይላቸዋል፣ ይወስዳቸዋል። ዶክተር አብይ ሲባል ይሄኛውን አይደለም፣ ይሄኛውን አይደለም፣ ጠቅላይ ሚኒስትሩን አይደለም። ዶክተር አብይ የሚባል ሐኪም አንድ እግዚአብሔር ሰው እዛ ይሰራቸዋል እያዋዛ እያሳሳቀ፣ የሚደንሱ ከሆነ እየደነሰ ሙስሊም ከሆኑ ክርስቲያን ከሆኑ እየዘመረላቸው ምን እያለላቸው እያባበለ መርፌ እንኳን ሲወጋቸው እስከ ስንት ትቆጥራለች ይላቸዋል። አንዱ ለሶስት ይሉና ጥሏቸው ይሄዳል። ኦፕራሽን ሲድኑ ደግሞ ትላቸዋል። እሱን የሚያዩ ህፃናት ተጠቀሙበት። እሱም ማህበራዊ ሚዲያውን ለበጎ አላማው አለበት። እናትን ሲሳደብ የነበረ ነውርን ሲያስተዋውቁ የነበሩ ሰዎች ትክክል አይደለም፣ ትክክል አይደለም። ምክንያቱም ትውልዱ እንዲጠፋ ተፈልጓል። ትምህርት ቤቱ ዘጉበት ተማሪውን፣ ዩኒቨርሲቲው ዘጉበት ተማሪውን፣ ስራ የለም ስራውን አሳጡት ተማሪውን። ስለዚህ ገንዘብ የሚገኘው ከቲክቶክ እና ከዩቲዩብ ላይ ነው። ስለዚህ ኑሮን ለማሸነፍ ሲሉ የሚያደርጉት አሁንማ፣ በቃ የሚሰጥ ገንዘብ ስለጠፋ ቅንድባቸውን ይላጫሉ፣ ፀጉራቸውን ይላጫሉ፣ ይፈርጣሉ መሬት ላይ በቀጥታ የቲክቶክ ውድድር ላይ ሰሞኑን ታያላችሁ። ኢትዮጵያ ውስጥ የሚሞት ሰው ይበዛል። በረኪና ተቀቢ ይላሉ፣ በርበሬ በምናምን የስንቱ ጨጓራ የስንቱ እንትን ተላጠ። ይሄ ሁላ ገንዘብ ለማግኘት ይሄ ሁላ ዶላር ለማግኘት የቤት ኪራያቸው 54 ሺህ፣ ቁጭ ብለው የሚውሉት ኢንተርኔት ላይ ብልትህ ላይ ሀይላንድ አንጠልጥላ ሳየኝ የሚሉ ነውረኞች ተፈጠሩ። የኢንተርኔት ላይ ሴተኛ ዳሪነት፣ ግልሙትና፣ ወንደኛ ዳሪነት የታየበት አራት መቶ ሺህ፣ አንድ መቶ ሺህ፣ ሶስት ሚሊዮን ሰው ተከትሎ ለዚህም ብር የሚሰጣቸው ወራዳነት። ማርያም ማርያም፣ ብሎልኛል ይልኛል አይበል ሲፈልግ አይበል ሲፈልግ ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ሶስት ልጆችን የዲቻ ልጆችን እየረዳ ነው። ምን ነው የሚረድልህ? መዝሙር ነው የሚረዳልህ? ቡሊያትና አዲሳትን ነው የሚያስተምርልህ? ታምራለህ ወይስ በትምህርታቸው በርትተው? ትክክል አይደለም የሚናገሩ የሉም። አንድ መኖክሴ አለ የአዲጉ ሳንፍራንሲስኮ የሚኖር በፊት ከደሩ ዛሃረሩ ጋር ነበሩ። ከዛ ደግሞ አሁን ከሞጣ ጋየሁት ከሞጣ ቅራኔ ጋር መኖክሴ ሲሆን ኬንያ መድኃኔ ዓለም የነበረ ናይሮቢ መድኃኔ ዓለም ከዛ ሄደ። እዛ አሁን የሚካኤል አስተዳዳሪ ነውረኛ ነውረኛ መኖክሴ ማለት ነው። ታውቁታላችሁ ከዚህ በፊት ስጣላዊ የኖርኩት በዘመነ ተሀድሶ እነ ዘርፌን እነመጣያ ነበረ በቀደምነት ሰዎች ዘመዴ ያ መኖክሴህን ተመልከተው ብሎኝ፣ ሞጣ ቤት ገብቶ ብሪጅ ስቶን እና ሞጣ በቃ ቤታችን መታ። አንተ አንድ ቀን ደግሞ ትሳለም ቤተክርስቲያናችን እንትን ትላለህ ምናምን ይሉታል። ማንን? ሞጣን። ሞጣ ቄስ አይወድ መነኩሴ አይወድ ታቦቱን የሚያረክስ ሃይማኖቱን የሚያዋርድ ሼክ ኃይል ጳጳስ ኃይል አፈር ከደቼ የሚያበላ ነውረኛ በቅዱሳኑ ላይ የሚሳለቅ በሰማይታቱ ላይ የሚሳለቅ በክርስቶስ ላይ የሚሳለቅ የሚሳለቅ ለእግዚአብሔርም ለሰይጣን ለራሱ ለዲያብሎስም የማይመች ነውረኛ መኖክሴው መጣዬ፣ አንተን ይሄ ነውር፣ ነውር፣ ነውር ጌጥ የሆነበት ዘመን ላይ ነው የደረሰው። ይህንን እንዲህ አይነት መድረክ አግኝተን ካልተጋፈጥ ነው መቼም ልንጋፈጠው አንችልም። እቺ ልጅ እንመልከታት እስኪ እቺ ልጅ እንመልከታት እና እንምጣ። አሁን ትላንት ላይ የተዋወቅነውን ነው የምናየው፣ የተዋወቅነውን ነው የምናየው። እና እቺ ልጅ የለበሰችውን ልብስ ተመልከቱ፣ ዋጋውንም ትናገራለች። አብዛኞቹ ደግሞ አብዛኞቹ እንዳየሁት ከሆነ እኔ አማራውን በቁጥር እናንተ መውጣት ከላይ አማራ ነው ከላይ አማራ ነው ልትሉ ትችላላችሁ። አብዛኛው ቲክቶከር ኦሮሞ እና አብዛኛው ትግሬ ነው። ታለቅ በሚገርም ሁኔታ ነው የምነግራችሁ። እገሌ በሉት እገሌ በሉት በአማርኛ ይሸቅላሉ። ትግሬዎች ናቸው፣ ኦሮሞዎች ናቸው።

እና አልቀናል። አንዳንድ ሰው እንትን ሊል ይችላል፣ በምንም ተስፋ የለውም። ይህንን የሚሰሙ ፕሮፌሰሮች፣ ይህንን የሚሰሙ ዶክተሮች፣ ይህንን የሚሰሙ ኢንጂነሮች፣ ይህንን የሚሰሙ ሰዎች እና የታቀደ ነገር አለ፣ የተሰራ ነገር አለ። ያን ፕሮሞት በማድረግ ትውልድንም ሀገርንም ለመግደል የታሰበ ነገር አለ እና ኦር ነው። ይህን አላበረታታም ማርያም ማርያም ብሏል ይበላል። ሁለቱ ልጆች አሁን ለምሳሌ ያቺ ያዝልኝ እሱ ጋር እንደሱ ያዝልኝ አንድ ያቺኛዋ ዩቲናስ ነው የምትባለው አንድ ሙስሊም ልጅ ናት። እሷ አምሮ ማስተዋወቅ ትርጉሙ ሌላ ነው። አልወደውም፣ አልወደውም። ይህ ወንዳ ወንድነት ጠባዩንም አልወደውም። ሴት ልጅ ሰብሰብ ብላ ትዳሯን ይዛ ሴት ስራ፣ ሴቶች በጠፉበት ጊዜ እና አባባ ተስፋዬ ሴት ሆኖ ሰርተዋል፣ ሴት ሆኖ ሰርተዋል፣ ሴት ሆኖ አክት አድርገዋል። ይህ ከተፈጥሮ ውጭ የሚደጋገሙ ነገር በኋላ አደጋ ሊፈጥር ይችላል። ብዙ ድጋፍ አልሰጠው። ቢያንስ ግን ሁለት ዲግሪ አላት አሉ። የሚገርማችሁ ነገር ሁለት ዲግሪ አላት። ሁለተኛ ፈጠራ ትፈጥራለች፣ ፈጠራ ትፈጥራለች። ኦዲየንሶቿንም የመያዝ አቅም አላት። ሲጀመር ኢትዮጵያዊ ናት። በኢትዮጵያ ፓስፖርት ያለች ናት። ሀገሯ ውስጥ ያለች ናት። ሀገሯ ውስጥ ነው የምትሰራው። አሁን ይህን ስል እንዴት ለስላም አገዘ ምናምን፣ እዛ ጥፋ። እኔ ስለ ስላም አይደለም አወራው ለትውልዱ ምንድነው መተላለፍ ያለበት እያልኩ ነው የምልህ እና አዶናይ የሚባለው ልጅ ደግሞ መጣ ከዛ በኋላ አዶናይ ማን ነው የሚለውን ስንመለከት አዶናይ አንድ የትግራይ ተወላጅ ነው። የትግራይ ሀብታምስ ቤተሰብ ልጅ ነው። ከዛ አሜሪካ ሄደ። ከአሜሪካ ወደ ካናዳ ሄደ። ከዛ በኋላ የካናዳን ዜግነት እስኪያገኝ፣ ፓስፖርቱን እስኪያገኝ ድረስ ዋጋ ከፈለ። ይህ ልክ የካናዳን ዜግነት ሲያገኝ ኢትዮጵያኖችን ላነቃቃ ነው ብሎ መጣ አለቀ ወደ ኢትዮጵያ መጣ። አለቀ ካናዳዊ ነው፣ ካናዳዊ ነው። አንድ ካናዳዊ ነው በኢትዮጵያ መጥቶ በኢትዮጵያውያን አዋርድ ላይ የሚወዳደረው ማለት ነው። በኢትዮጵያውያን የቲክቶክ አዋርድ ላይ የሚወዳደረው አንድ ካናዳዊ ነው ማለት ነው። አንድ ካናዳዊ በመሀላ አገሩን አላቅም፣ በቃ እኔ ከዚህ በኋላ ካናዳ ነኝ፣ በመሀላ ኢትዮጵያን አልፈልግም ብሎ ፓስፖርቱን የመለሰ ካናዳዊ ሰው ያም ፓስፖርት እስካገኝ ድረስ ሀገር አልገባም ብሎ አሁን ነው ሀገር የምገባው ብሎ ይሄደ ይህን ስንናገር እናንተ ማርያም ማርያም ይላል አዶናይ ኦርቶዶክሳዊ ነው የፈለገ ቢሆን በጣም የዋህ ነው በጣም ምስኪን ነው ለደንታ ነው እሱ ለደንታ ነው ምንድን ነው አዶናይ የሚያስተምርልኝ ምንድን ነው ለልጆቹ የሚሰጥልኝ ምናምን ነው ሰግጥ ፈምስ ነው እያለ ያለ ትምህርት ላይ ስራ ላይ የተሰማራ ነገር አለ። አንድ ማስታወቂያ ሆን አይተን እንምጣሁን ሁን አሁን ይሄ አዶናይ እያስተዋወቀ ያለ ማስታወቂያ ነው። እንየውና እንምጣ። ማስታወቂያ ይሄን ማስታወቂያ ዝም ብላችሁ ይልኝ አዶናይ ነው የሚያስተዋወቀው። ይሄ አለባበሱ ደረት ከፍቶ መሄዱን እሺ ጋ ምናምን እቺ ሌላ ጉዳይ ናት። እሱ ራሱ ይወጣበት እኔ እቺ ደረት ከፍቶ ብሄድ እሱ የራሱ ጉዳይ ነው፣ ያገባኝ ማርያም። ማርያም በማርያም ስም ተከልለ፣ በማርያም ስም ተከልለ፣ በባንዲራ ስም ተከልለ፣ አትችልም። አሁን ይህን ከዚህ ማስታወቂያ ልጆች ምንድ ነው የሚማሩት እስቲ?

ምንድነው አሁን ከዚህ የምንማረው? ከዚህ ማስታወቂያ ምንድነው የምትማሩት? አጥፋው አጥፋ፣ ወደ እኔ አምጣኝ ወንድም አለ። በቃ እሱን ከዛ ውጣ። ምንድን ነው ከዚህ የምትማሩት? ሄደ ያናወርድልኝ አለ፣ ያናወርድልኝ አለ። ልትገዛ ነው ወይ ምናምን አለው። አዎ አለ። ያን ልታዝገኝ ነው ወይ አለው። አዎ ሰግጥ። ዝም ብለ ሰግጥ፣ አውርድ አለው። ሰግጥ የሚለው ቃል ራሱ ምንድን ነው? ምንድን የተፈለገው? ይሄ ካናዳዊ፣ ይሄ የትግራይ ሰው ምንድን ነው የፈለገው በሰግጥ? እሺ አወረድለት ባለሱቁ ተዛ ለተገዛ ነው ሲለው ሲሉ አፏጭቶ ጋርድ ጠራ። ከዛ ጋርዶቹ ሲመጡ ደነገጠ። እሺን ካውሰዳል ወካውሰደው ይዘህ ሂድ አለ። ከዛ እሺ ብሎ ወጋ ዝምለ ሰግጥ አለ። የሚሰራበት ኮምፒውተር አለ ራሷን እንኳን አስቀርልኝ ሲለው ዝምለ ሰግጥ ዝምለ ይዘህ ሂድ አለ። ምንድነው? ምን አሁን ኢትዮጵያ ውስጥ እየሆነ ያለው ይሄ አይደለም ወይ? ለፍታ ሰርታ አትብላ ሰግጥ ዝረፍ። በሲስተም በዘዴ በማስታወቂያ በተጠና መልኩ ነው የመጡት። በተጠና መልኩ የጠቅላይ ሚኒስትሩ እኮ የኮሚኒኬሽን ዋና ኃላፊዋ አቶም አትበሉ ወይዘሮም አትበሉ ያለችው ዘሮ ሌሊሴ ነው ማነው ስሟ? እና ማን ልበልሽ ቢለኔ በሉኝ በቃ ቢለኔ በሉኝ በቃ አቶም ወይዘሮም ግራ የገባ ነገር ውስጥ የገባ ነው። በኢትዮጵያ ሕግ መሰረት ወይ ወይዘሪት ነው ካላገባች፣ ካገባች ወይዘሮ ነው። አቶ ማት በሉኝ ወይዘሪት ማት በሉኝ። እኔ በቃ ቢለኔ ነው ስሜ። በሕግ የተከለከለ ነው። ከካናዳን የመጣችው እስካሁን ድረስ ቢሮን ያለቀቀች አብይ አህመድ አጠገብ በሚሄድበት ቦታ ሁሉ የምትሄድ ከዳንኤል ክብረት ጋር ተቆራኝታ እንድትሰራ የተደረገች ሴት ናት። ወይዘሮ አትበሉኝ ብላለች። ጋሼ የጨነቀ ነገር እኮ ነው የሆነው። ጋሼን በሉ ወይስ ወይዘሮ? በጣም ግራ የሚገባ ነገር ይሄ። ካናዳዊ ምንናው ማሳወቅ የፈለገው ሰግጥ። ዝም ብለ ግባ ጋርድ ይዘ መጠ ዝረፍ ይዘ ሂድ ከዛ ደስ ይላል። መስኪን ነው ምናምን ምናምን ጥፋ ከዚህ ማርያም ማርያም ብሏል። እና መቤታችን ዘራፊ ሁን ነው የምትል? ህፃናትን ምንድን ነው የምታስተምረው? አሁን በዚህ ዘመን ከፊልም ነው የምትማረው። ልጆች ቋንቋ እኮ ይለምዳሉ ፊልም አይተው። አሁን የኔ ልጆች በህፃንነታቸው የአረብ ፊልም ያው ነበረ፣ ከዛ አረብኛ በደንብ ነው የሚያወሩት። እዚህም ሲመጡ አረቦቹን አልተቸግሩበትም የሱማሌ ያንን ግዙፍ ያን ግዙፍ አየር ኃይል በድልድይ ውስጥ እየሾለኩ ተአምር ሰርተው ልጆች ራሱ አየር ኃይል ለመሆኑ ዋጋ ፈተና የሚከፍሉበትን አየር ኃይል የሚሆኑ ወታደሮች ስንት ዋጋ ከፍለው የመጡበትን ይህ ሰግጥ ሰግጥ የሚባል ልጅ መጥቶ አየር ኃይሉን ሰግጣሉ? ወይ ቁም ነገር አልነገረው ወይ ምን አልነገር ምን አልነገር የክብር እንግዳ ተብሎ በጋርድ ታጅቡ በጋርድ ታጅቡ እኔ ስለ ተቋም ነው የማወራው በእሳት ውስጥ ያለፉ ወታደሮች የዚህን ኮተት ቁጭ ብለው ይሰማሉ ወይ ፊዚክስ አይደለ ወይ ኬሚስትሪ አይደለ ወይ እንኳን ስለ አገር ስለ ሀገር ፍቅር ስለ አየር ኃይል ጀግንነት ስለ አየር ኃይል ተጋድሎ በዛ ውስጥ ያሉ ሰው ያንንም ለመናገር እኮ ማለፍ ይጠይቃል፣ ማጥናት ይጠይቃል። ሰግጥ ለማለት በመከላከያ ታጅበህ፣ እነዛ ወታደሮች ደግሞ ከእሱ ጋር ፎቶ ካልተነሳን ብለው። ማን ያዘጋጀው? ማን ያመጣው? ስለ ተቋም ነው የማወራው እኔ። ተመልከቱት። ምንድነው ትምህርቱ የዚህ ምን ነው ማስተላለፍ የተፈለገው ሲመስለኝ ሲመስለኝ ወያኔ ቦታዋን ቦታዋን ይዛለች። ወያኔ ቦታ ቦታ ይዛለች። የሆነ እየተሰራ ያለ ፊልም ያለ ይመስለኛል። ያለ ነገር አምጥተውት ይሄን ልጅ ያለ ነገር ፊት አስቀምጠውት ያለ ነገር ተቋማትን አሴቶችን እንዲንድ አልተደረገም። ያለ ነገር ማለት ነው ሊያማችሁ ይችላል ሊያማችሁ ይችላል። እኔ የምናገረው ነገር አሁን ትናንትና ስትደሰቱ የኖራችሁ ስትደሰቱ የዋላችሁ ስትደሰቱ ያደራችሁ ልታዝ ይችላል።